እንኳን ደህና መጣችሁ ወደዚህ አዲስ ቪዲዮ፣ ወደዚህ አፕዴት ስለ ክሪፕቶ ማርኬት። ዛሬ የተወሰነ ኮይኖች እናያለን። ትናንትና የሆነ ፓምፕ ነበረ፣ በደንብ እናያለን ምን እንደሆነ ለማየት። መጀመሪያው ቢቲሲ እናያለን። እዚህ ኢንተርን ሲኮንስ አለን። ይህ ሲኮንስ ደግሞ በጣም ኦቨር ኮሬክትድ ነው በጣም ከፍተኛ ዋጋ ጋር ስለሆንን ቢትኮይን ጋር እዚ ለቡልስ በጣም ኃይል ያስፈልጋል። ኃይል እንዴት ያገኛሉ? በኦቨር ኮሬክሽን ወይም ኮሬክሽን ሌቭል ውስጥ ኮንሶሊዴሽን ሲኖር እንደዚ ኃይል ያገኛል። እዚ ደግሞ በጣም ዝቅተኛ ማለት በጣም ኦቨ ኮሬክትድ ስለነበረ በአንድ ፑሽ ወደ ላይ ሄደ። በሱዎች ስለ ፎሞ ምን ያደርጋሉ? እዚ ይገዛሉ። የነሱ ተስፋ ቀጥታ ወደ ላይ እንዲሄድ ነው። ግን ተጠንቅቁ። አሁን ምን አደረግን? ይሄ ወደ ላይ ሄደ፣ ፑሽ አደረገ፣ እዚ ያለው ሊኩዊዲቲ ወስዷል። ሁለት ነገሮች ሊያቃጥም ይችላል። አንደኛው ነገር እስከ ሲደረስ ወርዶ ማለት ቢሲ ኮሬክሽን ሌቭል ውስጥ ይገባል። ቆይ ቢሲ ኮሬክሽን ሌቭል ለማሳየት እስከ ሲደረስ ወርዶ ወደ ላይ ይቀጥላል። ወይም እኛ አሁን ሊኩዳሽን ሂት ማፕ ካየን እዚህ የነበረ ሊኩዲቲ ሁሉ ተወሰደ። እንዳልኩ አዲስ ይሄን ከፍታ ከፍተኛ አልፈን ይሄን ሊኩዲቲ ወስደናል። አሁን ወደ ላይ ሊኩዲቲ ብዙ አይታይም። ወደ ታችም እዚህ መቶ ስምንት ሺህ አካባቢ እስከ መቶ እስከ 16 አካባቢ ገና ብዙ ሊኩዊዲቲ አለ። እዛ ታች ሊኩዊዲቲ ስላለ ዋጋው እስከ ቢሲ ኮሬክሽን ብቻ ሳይሆን እስከ ሲ ደረስ ሊወርድ ይችላል። እዚ አካባቢ ቢትኮይን ወደ ላይ ሊዞ ይችላል። እዚ አካባቢ ለመግባት ምን ነበረ እዚ ታች ትስላል በዚህ 1632 USDT ጋር ገና የኔ ሊሚት ኦርዳር አለ ለመግዛት። ከበፊት ገና እዚህ ስንሆን እዚህ ሊሚት ኦርዳር አስቀምቻለሁ። እስከዚህ ድረስ ሊወርድ ይችላል። ወደዚ የሆነ ቤሪ ስትራክቸር ከፈጠረ እና ያለን ምክንያቱም እስካሁን ድረስ ይሄ ቀዩ የቤሪስ ሆል ኮሬክሽን ሌቭል ነበር አይደል፣ እንዳልኩ ሆል ኮሬክሽን ሌቭል ስለሆነ አሁን 66 ነጥብ 7 ፐርሰንት ጋር ደርስናል። ከዚህ ቤሪሽ ሙቭመንት ሊኖር ይችላል። ይሄ ደግሞ እስከየት ድረስ ነው፣ እስከዚህ ድረስ ይወጣል አናውቅም። ግን ይህን ሲሰባ ማለት ከዚህ ሲወርድ እስከዚህ ድረስ ይህን አክቲቬት ያደርጋል። ቡሊሽ ሲኮንስ ይሄ ሰማያዊ ቡሊሽ ሲኮንስ ገና ኢንቫሊድ አይደለም፣ ግን ሪስኪ ይሆናል። ምክንያቱም ቤሪሽ ሲኮንስ ይኖራል እና ኢክስተርን እናውቃለን። ይሄ ሌላ ቢሲ ኮሬክሽን ሌቭል ነው። እስከዚህ ድረስ ግልጽ ነው። ስለዚህ እዚህ ስትራክቸር ከሌለ እዚህ መግባት እንችላለን። የሆነ ስትራክቸር ሲኖር ቤሪሽ ስትራክቸር ከዚህ ሲፈጠር እስክታች ድረስ ሊወርድ ይችላል። ስለዚህ ጥንቃቄ ያስፈልጋል። አሁን መግዛት የለባችሁም፣ ሾርት መግባት እንኳን የለባችሁ። ምክንያቱም እዚህ ማርኬት ምንድ የሚሰራ በፍጹም አናውቅም። ቀጥታ ወደ ላይ ሊሄድ ይችላል፣ ቀጥታ ሊወርድ ይችላል። ስለዚህ መግባት አሁን ነወ ነው። ኢቴሪየም እዚህ ቤሪሽ ሲክዌንስ አለ። ባለፈው ጊዜ ምናልኩ እዚህ በዚህ ውስጥ ቢሲ ኮረክሽን ሌቭል ውስጥ ሾርት መግባት መሞከር እንችላለን። እስካሁን ደስ እዚህ ቢሲ ኮረክሽን ሌቭል ውስጥ አለ። ሾርት መግባት መሞከር እንችላለን። እኔ እግባለው ሾርት፣ ግን እዚህ አካባቢ የኔስቶፕሎስ ነው። በአጋጣሚ ወደላይ ከሄደ ትንሽ በብቻ ይጠፋል ማለት፣ ኪሳራ አልሆንም። ሶላና ምን አደረገ? ይሄ ሲኩንስ ረጅም ጊዜ አይተናል። እዚህ ሆል ኮረክሽን ሌቭል ነበረ

ዋና ነገር ኪሳራ አለመሆን። ኢንተርን ሶላና እዚህ ሲኮንስ ጨርሷል። አሁን ሁለት ነገር ሊሆን ይችላል። አንደኛው ነገር እዚህ ሁል ኮሬክሽን ሌቭል ይኖራል። ቆንጆ ሲኮንስ ስለሆነ ይሄ ሊኖር ይችላል። በአጋጣሚ ከወረደ እሲ ታች እንደገና መግዛት እንችላለን። ለእኔ ደግሞ እስክ ሲደረስ ሲወት ይበቃል መስለን እዚህ ውስጥ ትንሽ ግዛ አለ። ከዛ በኋላ ሁኔታ እናያለን። ግን ለናንተ አፕዴት እሰጣለሁ። እናንተ ታያላችሁ በምን መንገድ እንደሚሄድ። ከዛስ ይሄን ትሬድ እናደርጋለን ወይም አናደርግም። ለናንተ አሳያለሁ። ኣሎ ኤክስአርፒ ያው እንደሚታይ ምንም አዲስ ነገር የለም። እዚህ ፓዋ እንደገና ይጎትላል እንዳልኩ። የኔ ኤክስፔክቴሽን ምንድን ነው ገና ወደዚህ እንወርዳለን ምናልባት እዚ የሆነ ሪያክሽን አለ፣ ግን እስከታች ድረስ ሊወጥ ይችላል። ከዛ በኋላ ወደ ላይ ይሄዳል። አቫክስ ደግሞ ምንም አዲስ ነገር የለም አቫክስ ላይ እንደሚታይ እዚህ የቤርስ ሆል ኮሬክሽን ሌቭል ነው። እዚህ ሸዋት መግባት መሞከር እንችላለን። እኔ ደግሞ አልሞከርም። ለምን እንደሆነ ታውቃላችሁ ይሄ ሆል ኮሬክሽን ስለሆነ እስኪ ዛ ድረስ ምንም ስትራክቸር ስለሌለ ይሄ ሪስኪ ነው። እኔ እዚህ ሾርት አልገባም። ሱይ ልክ እንደ ኤክስርፒ ገና ሊወጥ ይችላል። ለእኔ ምን ይመስላል እዚ ስልሳ ስድስት ነጥብ ሰባት አካባቢ ማለት ሶስት ዶላር ምናምን እዚህ አካባቢ ይመለሳል ይመስለኛል። ስለዚህ እዚ ታች ሊሚት ኦርደር አለን ለመግዛት እና ለመጨረስ ቸይን ሊንክ ባለፎ ጊዜ አይታችኋል። ኦረዲ እዚ ቢሲ ኮሬክሽን ሌቭል ነው። እና ምን ሆነ አሁን እዚ ልክ እንዳልኩ ገብተዋል። ይህን ስቶፕሎስ እዚህ አካባቢ ነው። ስለዚ አንድደብ 36 ፐርሰንት ወደ ድሮዳውን ውስጥ ሊገባ ይችላል። እዚህ ከደረሰ በቃ ስቶፕሎስ ሂድ ያደርጋል። ትንሽ በጠፍቶ በቃ መቼ ብሬክ ኢቭን አደጋለው ሪስክ ሪቫርድ ሬሽዮ አንድ ለሁለት ከሆነ ማለት እዚህ አካባቢ ሀያ ሁለት ነድብ አንድ እንበል እዚ አካባቢ ሲደርስ ብሬክ ኢቭን አደጋለ። ቴክ ፕሮፊት የደረጋሉ። እዚ ለምን እዚ አካባቢ ለምን ይሄን መረድኩ፣ እንደሚታይ ይሄ ከዚህ

እና ቪዲዮ ለጓደኞች ሸያ ማድረግ ትችላላችሁ እስከ ቀጣይ ቪዲዮ ድረስ መልካም ጊዜ ቻቻው